ለብን ማድረግ አለብን። አለቀ ለምረ ማናደርገው ሰርግ ከመምጣቱ በፊት አንድ ነገር መጣል፣ ትዳር ውስጥ ከገባም በኋላ በአንዳንድ ነገሮች ምክንያት ብንለያይስ ያጊስ ብዬ ፈሩ ሰው ትዳር ውስጥ ከመግባታችን በፊት የሆነ ነገር ያስፈልጋል ብዬ አስባለሁ። ግዴታም ነው ብዬ ለምን መሰላችሁ ብዙ ትዳሮች የሚፈርሱት በእንደዚህ አይነት ምክንያት ነው ብዬ አስባለሁ። አልጋ ላይ ባለመጣጣም ወር ደግሞ ብቻ የሆነ ነገር እሱ ነገር ደግሞ እኔ ወደ ትዳር ከገባ በኋላ እንዲፈጠር ወይ ደግሞ እንዲከሰትብኝ አልፈልግም። ስለዚህ ያው ተቻኩለን ቢሆን ነው ያው ወደ ትዳር ስለመጣ ትዳር ከገባም በኋላ ነገር ከሚፈጠር እኔና ሶፊ ዛሬ ግዴታ መሞካከር ይኖርብናል ብዬ አስባለሁ። ግዴታ የኔ ሃሳብ ነው ይሄ። ለምን መሰላችሁ በኋላ መዋረድ ስለሚመጣ ማለት ነው። ስለዚህ ቢከብድም ዛሬ ይሄን ነገር ግዴታ መሞከራለት ብዬ አስባለሁ። ያው ሰውዬ ምንድን ነው የምትሞክርባት? ስንት ተሞካክሮ ጨርሶ ሰው ውጭ ላይ የገቡት እኮ አስር አመት በጓደኝነት ውጭ ላይ ኖሮ ኖሮ በትዳር ሲገቡ አንድ ወር እንኳን ሳይኖሩም የሚፋቷሉ። እና የአብዛኞቹ ትዳሮች መፍረስ ምክንያት ይሄን ሆነ ሰሙ ነው የብዙ ትዳሮች አልጋ ላይ ያለመጣጣም ወይ ደግሞ ምናምን ነገር ብቻ እሱ ነገር ደግሞ እኔ ጋር እንዲፈጠር አልፈልግም። ስለዚህ ቤቷ ነው ያለሁት፣ ቤት ስመጣ የለችም። ስትመጣ ግዴታ ይህ ነገር ጠይቃታለሁ። አልጋውን አስተካክያለኝ፣ አልጋውን ፈዋ ቆንጆ አድርግ። ሰው ግዴታ መሆን አለበት መሞካከር አለብን። በኋላ ብትተኝስ ብዬ ጠይቃታለሁ። እናደርጋለን አለቀ። ያው እንዲቀረጽላቸው አጠብቁ እሱም አንቀርጽላችሁም ብቻ ግን ያው ግዴታ መሆን አለበት። ብዙዎቻችሁን ያስማማቸዋል ብዬ ያስባል። በፊት በፊትን አንቺ መሞካከር ይኖርብናል እንሞካከር ያለን በኋላ ምናልባት ሰነፍ ሆን ጥለሽ የሚሄድ ይሸቀርም። ስለዚህ አሁን የሆነ ነገር እኔ ሶፊ በኋላ ጥለሽ ትሄጃለሽ የሆነ ሰነፍ አሰላሙ አለይኩም ወረህመቱላሂ በረካቱህ እንደ መክረስታኑ ንገኖች የሰላም ሰላም ብያለው። ለከዶ የጅማ ቲዩብ በአዲስ ሲሆናችሁ፣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። ሁፉን ጊዜ ዛሬ በዚህ ልክ በዚህ ልክ ወርዶ መጥተዋል ማለት ነው። አንዳንድ ጊዜ የሰው ልጅ ያው ምንድን ነው የምታውቁትን መድኃኒት ነው ለሰው የምትናገሩት አይደለም እና የዘመኑ ልጆች ማለት ነው። የምታቁትን መድኃኒት ነው እየተናገራችሁ ያላችሁ፣ ለራሳችሁ የምታቁትን ማለት ነው። ገባችሁ አይደለም እና፣ ሰው እንዴት በዚህ ልክ ማለት ነው፣ በዚህ ልክ አሁን በቃ የምትሰሩትን ነገር አታችሁ። ጭራሽ ከትዳር በፊት አልጋ ላይ ካልተኝ ምናልባት ነገ ተጋብተን ላነጣጣም እንችላለን፣ እና ግዴታ መሞካከር አለብን ማለት ምንድን ነው የምትሞካከሩት? ማለት የትኛው ትዳር ነው ተሞካክሮ ተጋብቶ ተሞካክሮ ተጋብቶ የሰመረው ማለት ነው? ለምን ይመስላችኋል በዚህም ዘመን አሁን ላይ እንደዚህ ፍቺ የበዛው ማለት ነው? እንትን ላይ ተጨርሱ እና ውጭ ላይ ያላችሁትን ነገር ተጨርሱ እና ትዳር ውስጥ ስትገቡ ምንም ነገር አዲስ አዲስ ነገር የለም። ትዳር ውስጥ ስትገቡ ሁሉንም ነገር ግንኙነትም ቢሆን ምኑን ሁሉንም ነገር ውጭ ጨርሳችሁታል። ከትዳር በፊት እንዳለ የሚደረገውን ለዚህ ምን ያስደሰታችኋል? ደግሞ ከላይ አላህ ሲሰጥ እንጂ ተጣጣማችሁ አልተጣጣማችሁ። አስር ዓመት ሙሉ በጓደኝነት ስትሸካሸኩ ስትሸካሸኩ ኖራችሁ ከዛን ተገብታችሁ በወር ተፋቱ ሲባል የምንሰማ? በዚህ ደረጃ ከተካሄደ ደግሞ ሳይሞካከሩ ገብቶበት ደግሞ አምስት ዓመት የሚኖሩ አሉ ማነው? ነው በየትኛው እምነት ነው ተሞካክራችሁ ከትዳር በፊት አብራችሁ ተኝታችሁ የምትጣጣሙ ከሆነ እሷን የሚጥማት ከሆነ እኔም የሚጭመኝ ከሆነ አብረን እንኖር ብሎ የሚያስተምር ሃይማኖት የትኛው ሃይማኖት ነው? የምትሰሩትን ፕራንክ ሳጣችሁ ፕራንክ ነው ብላችሁ ካላችሁ ይበቃል እኮ። እንደፈለጋችሁ አጭምላልቃችሁታል ሚዲያውም ማለት ነው። ማለት በእስልምና ማይፈቀድ ካፕል እንኳን ጓደኛ መያዝ እንኳን ማይፈቀደውን ጓደኛ ካፕሌ ምናምን እያላችሁ መታችሁ፣ ሚዲያውን ጨሙላ አልቃችኋል። አሁን ደግሞ ጭራሽ ጭራሽ አይ በቃ እያደረጋችሁ አሳዩን፣ ብሩማ አሳብዷችኋል። እናንተ ብትችሉ እንኳን አብራችሁ እየተኛችሁ አብራችሁ ያን ነገር እየፈጸማችሁ ግንኙነት እየፈጸማችሁ ታሳያላችሁ። ግን ችግሩ ኢትዮ ባይፈቅድም እንጂ እናንተሞ ታሳያላችሁ። በዚህ አይነት በዚህ አይነት እንቁላሉ እኮ ቀስ በቀስ ነው በእግር የምትሄዱ አይደለም እ ትላንትና እንደዛ ስታረጉ ነበር። ዛሬ ደግሞ አይ አብረን ካልተኛን ከትዳር በፊት ተሞካክረን እንያ ምናልባት ደካማ ኮንኩኝ ትተሽ ልትሄጂ ትችያለሽ። ስተክፍርላ ወይኔ በጣም የምታሳፍሩ ትውልዶች እ ሴቶች ናችሁ። እኔ የምታናድዱን ወንዶችን እንኳን ተዋቸው፣ ሴቶች ለምንድን ነው እንደዚህ የሚዲያ መሽቀያ የምትሆኑ? በዚህ ልክ ክብራችሁን፣ ማንነታችሁን፣ ሴትነታችሁን ሴት በራሱ ራሱ እንቁና ሴትነትሽን በዚህ ልክ አርከሰሽ፣ ሴትነትሽን በዚህ ልክ አርከሰሽ፣ ነይ እንተኛ ናይ ከትዳር በፊት እንሙካከር፣ ናይ እንተኛ። ኣነ ነጊ ወደ ራሴ ስትመለሽ ይህም ቪዲዮ ስታይ ምንድን ነው የሚሰማሽ? ነገሩማ ኧረ በጣም ነው የሚያስጠላ። ወላሂ በጣም ነው የሚያስጠላ። ነጊ ልጅ ትወልጃለሽ። የምትሰሩት ነገር ይሄ ሚዲያ የያዘው ነገር በቃ ዘላለም አለም ነጭ ወረቀት አንዴ ከጻፋችሁበት እኮ በቃ በስራስራሱ ቢሆን እንደ በፊቱ አይሆንም። በስክሪፕት ከሆነ እንደ ጻፋችሁበት ነው ቁጭ የሚለው ማለት ነው። ለዚህ እናንተ ከራሳችሁ ቻይና ራሱ ብታጠፉ ብዙ ሰው ሼር ያደርገው በቲክቶክ በፌስቡክ፣ በተለያየ ፔጅ እና በጣም የሚያስጠላ የወረደ ነገር ነው። ተው ከሀላላችሁ ጋር ኑ ከባላችሁ ጋር ኑ እና ልክ እንደነ ረዱ እንደነ ማነው አዲስ ምናምን እንደዚህ በቃ ከሚስቶቻቸው ጋር አሪፍ ነገር ይሰራሉ በቃ ለምን እንደዚህ ሪል ነገር አታሳዩም ለምን ለምንድን ነው በቃ ይሄ ዝምትን ካልሰራ የምትሉ ኦዲየንሶች ነገሩ እናንተ ምን ታደርጋላችሁ ኦዲየንሶች ናቸው እኮ እንደዚህ አይነት ነገር የሚደግፉ የሚደግፉ ደግሞ እንዳለ ሙስሊም ናቸው በጣም በሚያሳፍር ሁኔታ ማለት ነው አብዛኞቻችሁ እየገባችሁ ማሻላ የምትሉ ማሻላ ለምን እንደሚባል እንኳን ያልገባችሁ ሰፋሪ ትውልድ፣ የምር በዚህ ልክ በዚህ ልክ ገብታችሁ በዚህ ልክ እስልምናን እያሰደቡ ገብታችሁ እናንተ የምታበረታቱ ሰዎች በጣም ነው የምትገርመው። ነገሩም ከትዳር በፊት ከፍቅርም ልጅ እንዳለ ሰምተናል እና የምታደርገውን የተናገርከው እውነት ነው ውሸት አይደለም ግን አላህ ስብሀነው ተዓላ የደበቀልን ነውር የሸፈነንን ነውር እኛ በአደባባይ አውጥተን መዝራት አላህ እቅር ከማይላቸው ነገሮች የሰራችሁትን በደል ልክ እንደ ጀብድ እንደ ጀብድ በቃ ወታችሁ ምናምን እኔ እንደዚህ አድርጌ ምናምን እያላችሁ እንትን የምትሉ ከሽርክ አይተናነስም። እሱ ቢያጋልጣችሁሳ